ተነስተን ምን ፎቶ የለ። አንቺ ጋር ካረገሽ በኋላ ማለት በደንብ ከደረሰ በኋላ ማለት ነው። ስለዚህ ብዙ አይነት ፎቶ መነሳት ፈልጋለሁ እንደዚህ ብዬ ምናምን ብዙ አይነት ፎቶ መነሳት ስለምፈልግ ብዙ ፖስት ያደረግኳቸው ፎቶዎች አሉ። ያላረኩትም አለ። እሱን ልክልህና ታቀናብረዋለክ አንተ በምፈልገው ስታይል እየቆምክ ማለት ነው። ከፈለክ እንደዚህ ከፈለክ እንደዚህ

አብረናችአብረናች ቤት ንት ዛሬ የመጨረሻ ቀጠሮች ነው አይደለ? ቢያንስ በመጨረሻ ቀጠሮ ተገኝቼ ከእዛ እንዲሉስን ነገር መስማት ፈልጋለሁ። ቤተሰብ ሰሞኑ እንዴት ነው እ ፍቅር ፍቅር ሸተተኝ ጋይስ። ሩትና አብርሽ እንዴት ታያችሁ? አብርሽ ቃል ጨምረሃል፣ ተቻልክ ሰሞኑ ማለት ነው። ከሩታ ጋር ስትመጣ ውበቱ እንዴት እንደሚያምርበት እውነት ለመናገር፣ በተለይ እቺ እቺ ያያ ሜዳ ጋር አደራ እንዳትመጣ። እኛሞ ማለት አንፈልግም። እንደዚህ ከሩታ ጋር ስትመጡ እንዴት እንደምታምሩ አንድ ላይ ስትመጡ የምር እንደዚህ በቃ ኒንጃ ቃላት የለኝም። በጣም ነው ብደስ የምትሉ እንዴት እንደምታምሩ አቤት! ውበት ግርማ ሞገሳችሁ በጣም ነው በቃ እንደዚህ አላችሁ አይደለም? እውነት ለመናገር ቀልድን አይደለም፣ ቤተሰብ የእውነት ነው የምናገሩ። በቃ ቀልዳችሁ በጣም ነው ደስ የሚለኝ። አያችሁ በቃ ልክ አሁን እንደተገናኙ ፍቅረኞችን የሆኑብኝ ማለት ነው እና ብቻ ይመቻቸው። እውነት ለመናገር ሰላም ሰላም፣ ጤና ይስጥልኝ ውድ እና እየተከበራችሁ የቻናሌ ቤተሰቦቼ፣ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ የእኔ ውድ ቤተሰቦቼ። ለትጁማ እንዴት ይዟችኋል? ባካችሁ እኔ በስራ ተወጥሬ ካች ብዬላቸው መጥቻለሁ። እንግዲህ ቪዲዮ ይህን ከወደዳችሁን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እስኪ ተው ተው ተው ተው፣ ስለምናችሁ ጌታ አበረታቱኝ። አይከፈልበትም ብታበረታቱኝ ምን ችግር አለ? አበረታቱኝ። ላይክ አድርጉ። ላይክ ስታደርጉልኝ እንኳን ቻናሌን ሼር ያደርግልኝ አዩትም ማለት ነው። እና ላይክ ይጠቅመናል። ላይክ አድርጉልን በቻላችሁ አቅም ማለት ነው። እንግዲህ ዛሬ ሩታና አብርሽ ምንድን ነው የመጨረሻ ቀን ቀጠሮ ነው ያላቸው ማለት ነው እና የመጨረሻ ቃል ሩታዬ በእናትሽ ከአንቺ ጋር ቢሄድ ፍቀጅልኝ አንድ ላይ ፎቶ እንነሳለን የልጅን ሁኔታ ማየት ፈልጋለሁ ያላት ሩታይን የለመናት ነው ግን እንዴት እንደምታምሩ እንደዚህ ስትሆኑ በጣም ነው የምታምሩ የእውነት እኔ እንጃ ማኑ እንደኔ ደስ ያላቸው ሩታና አብርሽ እንደዚህ ሲታዩ ማኑ ደስ ያላቸው እኔ በጣም ደስ ያሉኝ የአብርሽ ሁኔታ እኔ እንጃ አንዳንዴ በጣም ነው የሚያስቀኝ። እግዚአብሔርን እንዴ እንዴ አረሸኩ ብቻ ሳሆኑ የሚለቀቅልን ቪዲዮ ፈታ ዘና የሚያደርግ ነው ቤተሰብ ማለት ነው። እና እኛ የምንፈልገ ይሄ ነው በቃ። ኮሜንቱን ገብታች ስታይ እውነት ፈታ ፈታ ነው የምትለው ሁላችሁም ማለት አሩሪያ የተለቀቀ ቪዲዮ ምን አለ ፈሩታ ቤት ብትመጡ የዛሬ ቪዲዮ በሩታ ቤት ብትለቁ ሩታ ይመጣው 250 ሺህ ሁለት 2000 ኮ ነው የሚቀራት። ነው ነው የሚቀራ ነው ሶስ ነው መሰለኝ ነው መሰለኝ አ ነው ጋይስ እና 200 5 ሺህ ያስገቧት። 2000 ነው የሚቀራት አስገቧት። ስለዚህ እሷም ትደሰት፣ አድስ ልጅ ይመጣል፣ ከዛ ላይ ፍቅር ይጨመራል ትላላችሁ ቤተሰብ ማለት ነው እና ለማንኛውም እኔ ደስ ብሎኛል፣ እውነት ለመናገር እንደዚህ ሆናችሁ ስለምትመጡልን ፍቅር ነው ጋይስ፣ ፍቅር ነው፣ ፍቅር ነው እንደዚህ የሚያደርጋችሁ ማለት ነው። ፍቅር ውስጥ ናቸው። ለስንት ወር ተጣልታችሁ አይደል? እንዲህ ያላችሁ ግን እየተጣላችሁ አትመስሉም። ኧረ ተው ተው ለቪዲዮ ካላችሁ እንጂ እየተጣላችሁ ሰዎች አትመስሉም። እንደዚህ ፋፍክት ብላችሁ ታምራለች። ጽጉርሽ ያምራል። ዛሬ ያምሮብሻል። ሁሌ እኮ ሩት ተይ፣ ቆንጆ ይሄ ናት፣ ሁሌ ማለት ነው። ስለዚህ አረሽ ጨራሽ የጡጡን ይዘት አመጣለሁ። ልጅ እኮ እስከ ስድስት ወር እኮ ጡጥ እኮ አይጠባም መሰል ይህና ጡጥ ነው የሚጠባው ነው የሚባሉ አይደል እንዲህ የወለዳችሁ ሰዎች ተቀላችሁ መቼም እጻ ልጅ እስከ ስድስት ወር እስከ ስድስት ወር እስከሚሞላ ምግብ እስከሚጀምር ድረስ የእናቱን ጡት ነው የሚጠባ ነው የሚባለው አይደል፣ እና አላቅም ብቻ እንደዛ ነው። ስለዚህ እስከ ስድስት ወር የራሴ ጡት ነው ለልጅ የሚሰጠው። አራራም ሽ ቀልድ ተጨምራል። ብቻ በርግጥ ትላንትና ልብሱን ይዞ አመጣ፣ ዛሬ ጡቱን ይዞ አመጣ እንዴ? ለማንኛውም እኛም ፈታ ዘና ስላደረጋችሁ እናመሰግናለን። ሁላችንም የምንፈልግ እውነት ለመናገር የእነሱ ፍቅር ነው እውነት ለመናገር ሁላችን የምንፈልገ የሩታና የአብርሽ ፍቅር ነው የምንፈልጉ። እንዴት እንደሚያምሩ እውነት ውበታችሁ ውበታችሁ እንዴት ደስ እንደምለው አላቅ፣ ምን እንደምላችሁ እና ትለያላችሁ እንግዲህ ነገ ደግሞ ወይ አዲስ ቪዲዮ ይለቀቃል ብዬ አስባለሁ አላቅ እንግዲህ አሩሽ እች ልጅ ያረገዘችው አትመስለኝም አልገባኝም አይከብድሽም ወይ እንደ እርጉዝ ሴት አይደለችም አራሮሽ ምን ይሻለሃል እንዴ እኔ አልገባኝም። ያረገዘችው ማት መስለኝ ሚላል እንዲ ጉድ እኮ ናንት ኮይ አነጋገር ግን፣ በእውነት እኔ እንጃ። አንዳንዴ እኔ አላቅም፣ ማረሹ አውቃ ነው እንዴ ነገሮችን አውቀኑ እንዴ? ተመልካች አሁኑ ሩታ ርጉዝ አይደለችም ስለሚሉ፣ አንተ እርጉዝ እርጉዝ ማት መስለኝ መች ልጅ እያላት ነበር፣ መጨረሻ ሩታ ጥላ ስትሄዳ። በእርግጥ አንድ ላይ እዳችሁ ጭቅ እንደምታደርጉ እርግጠኛ ነኝ። ለመጨረሻ ጊዜ የመጨረሻ ቀጠሮ ስለሆነሽ ከዛ ፎቶ ሳትወልጂ መሽታወሻ ቢኖረኝ ከአንቺ ጋር ፎቶ እንነሳለን እያላት ነበረ። ስለምን ነበር አሮታ ደግሞ አይሆንም፣ አይሆንም ከአንቴ ጋር ፎቶ መነሳት አልፈልግም። ከልጄ ጋር አልፈልግም። ምንም ከአንቴ ጋር መነሳት አልፈልጉም፣ ጭራሽ የጭራሽ ስትወልድ ብቻ ነው የምትመጣው እያለች ነበረች። እየለመናት ነበረ። ብቻ ፍቅር ነው። ፍቅር ነው። ቤተሰብ ማለት ነው። ጭቅጭቃቸው ደስ አይሉም። እንደዚህ ፍቅር ሆኖ ሲመጡ እንዴት ደስ እንደሚሉ አብርሽ ከለ ሩታ አያምርም፣ ሩታ ከአብርሽ አታምርም። እውነት ለመናገር በጣም ነው ደስ የምትሉ። የድሮ ፍቅራቸው ነው የኛ ይናፈቀ። እናንተ ግን ለቪዲዮ ልትጣሉ ትችላላቸው። እኛ ግን ከካሜራ ጀርባ አናቅም ምን እንደምትሆኑ ማለት ነው። ለማንኛው፣ ይመቻቸው። ደስ ብሎናል እንደዚህ ስለመጣችሁልን። ደስ ብሎኛል እውነት ለመናገር። ማን ነው እንደኔ ተደሰተ? ጋይስ እኔ ደስ ብሎኛል ሩትና አብርሽ እንደዚህ ስለመጡልን፣ የኔ ውዶች፣ የኔ ህንቆች። አብርሽ አዳራ አዳራ። እኔ ምልክ ከቺ ከሜዳ 20 ላይ ራቃ። እውነት እኔ ኤርሚ ፊቷን ማየት አልፈልግም። ልክ እንዴት እንደምታስጠላው ድርጊቷ ወንድ ልጅ ስት ስማ ስት አረብስማ ስሙን ማጥራት አልፈልግም ጋይስ።